ከቅርብ ዓመታት ወዲህ በሶማሌ ክልል እየተሰሩ ያሉ የመሠረተ ልማት ሥራዎች የአርብቶ አደሩን ህይወት ቀያሪ የሆኑ ፕሮጀክቶች በአጭር ጊዜ ተጠናቀቁ፣ ህዝቡም ውጤታቸውን ለማየት ችሏል። ይህ መንገድ የጅጅጋ ብቻ አይደለም፣ የሀገሪቱ መሰል። አሁን እኔ ከስት ነው የመጣው። ስት የተሰራ ነው፣ እዚሁም የተሰራ ነው፣ ሀረር የተሰራ ነው፣ ድረባ ውስጥ ራሱ የተሰራ ናቸው። ይህ የሀገሪቱ ጉዳይ ብዬ ነው የሚያስበው። ልማት ደግሞ ዋናው ውሃ ነው። ሁለተኛ ደግሞ መንገድ መንገድ ከተገኘን ለወደፊት እንሄዳለን ማለት ነው። ከለውጥ በኋላ ዋና ዋና ከተሞች ላይ ከፍተኛ የሆነ የመሰረተ ልማት መስፋፋ ስራዎች የተሰራበት ሁኔታና ያለውና ከለውጡ በኋላ ከጅጅጋ ከቢዳህል፣ ጎሬ፣ ደጋቡር እነዚህ ዋና ዋና ከተሞች ላይ ከስልሳ በላይ የአስፋልት ልስ ለውስ መንገዶች እየተሰራበት ሁኔታዎች አሉ። እነዚህ አሁን የታዩት የክልሉ ለውጦች ታዲያ እንደ ሀገር የመጣው ለውጥ ከዚህ ቀደም በተለያዩ ጉዳዮች ላይ ወደ ጎን ተገፍተው የነበሩትን እኩል ተሳታፊ ማድረግ መቻሉ እንደሆነም ይነሳል። በተለይም በለውጡ የሀገሪቱ ሁሉም አካባቢዎች በፖለቲካው እኩል ተሳትፎ እንዲኖራቸው መደረጉ ዛሬ ለተገኙት ውጤቶች አስተዋጽዖ የጎላ ነው። ከለውጡ በፊት የሶማሌ ክልል በፖለቲካው ዳር ተመልካች፣ በሀገር ጉዳይ ለመወሰን እንዳይችልና እንደ አጋር ሲታይ የነበረም ነው ይህ ደግሞ ክልሉ እንዳይለማ ለሀገርም የራስ ድርሻን መጫወት እንዳይችል አድርጎት ቆይቷል። የሶማሌ ክልል እንኳንም በፌዴራል ደረጃ አመራር ሊሆን ይቅርና ከለውጦ ፊት የነበረው ክልሉን ማስተዳደር አይችልም፣ እንደ ቀዳዳ በርሜል ነው ሲባል የነበረ አመራር ነበረ። ከለውጥ በፊት ማለት ነው። ክልሉን ማስተዳደር አይችልም። ስለዚህ ክልሉን ማስተዳደር ስለማይችል አማካሪ ከጎናቸው መቀመጥ መቻል አለበት። እያንዳንዱ ቢሮ፣ እያንዳንዱ ዞን፣ እያንዳንዱ ወረዳ ፕሬዝዳንቱን ጨምሮ አማካሪ ወናቸው ቁጭ ብሎ ነበር። ያ አማካሪ የወሰነው ውሳኔ ነው ትክክለኛ ውሳኔ ሲባል የነበረው ክልሉ ራሱን ማስተዳደር ስለማይችል ወይ በጀነራሎች ወይ በነዛ በአማካሪዎች ከመሀል በመጡ አማካሪዎች ነበር ክልሉ ከለውጡ በፊት ሲመራ የነበረው። ይህም የአካባቢውን የመልማት አቅም ወደኋላ እንዲጎትተው ምክንያት ሆኗል። ማህበረሰቡም ሆነ ህዝቡን ለማስተዳደር የተቀመጠው አካል በሚፈልገው ልክ እንዳይሰራ፣ አካባቢውን መለወጥ እንዳይችል ያደረገም እንደነበር ይነሳል። ታዳጊ ክልል ኋላ ቀር ክልል እየተባልን እንደ ሁለተኛ ዜጋ ስንቆጠር የነበረው በሀገራችን ውስጥ ብቃቱ፣ አቅሙ እያለን እዚህ ደረጃ እንዳንደርስ የተደረግንበት ሁኔታ ነበር። ተገፍተን ነበር። ዛሬ ግን እድሉን በማግኘታችን ተጠቅመን ሀገሪቷንም እየጠቀመን ነው የሚል እሳቤ ላይ ተደርሷልና ከለውጡ በኋላ የተሰሩ በጣም ብዙ ስራዎች አሉ። ከለውጡ በፊት የነበረው የፖለቲካ ምህዳር የሶማሌ ክልልን ጨምሮ የሌሎች በርካታ ክልሎችን ተሳትፎ የገደበ፣ በሀገራዊ ጉዳይ ላይ አስተዋጽኦ እንዳይኖራቸው ያደረገም ነበር። ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ በኢትዮጵያ ጉዳይ ያገበዋል፣ በኢትዮጵያ ልማት ያገበዋል፣ በኢትዮጵያ ሰላም ያገበዋል። ስለዚህ ሁሉም ኢትዮጵያዊ ያለውን እውቀት፣ ሀብት እንዲሁም ደግሞ በጉልበቱም ለኢትዮጵያ ሰርቶ ኢትዮጵያ ማበልጸግ አለበት በሚል የዳር ተመልካች የነበረውን የፖለቲካ አካሄድ ወደ መሀል የመጣና በሪፎርሙ ካስተካከላቸውና መስተካከል ከነበረባቸው ከኢትዮጵያ ነባራዊ ሁኔታ አንዱ ይሄ ነው ማለት ነው። ከዚህ በፊት የነበረው ስርዓት አንዳንድ ክልሎች ተሳተፊ አልነበረም፣ የፖለቲካ ተጠቃሚም አልነበረም። በሚወሰኑ ውሳኔዎች ዙሪያ ላይም ቀጥታ ተሳታፊ ታዩን በገዛ ሀገራችን ውስጥ ኢቨን መሪዎቻችንም ሲንመርጥ አልነበረም ማለት ነው እና ዛሬ ላይ ስንመለከት በኢትዮጵያ ከአራቱ አቅጣጫ በኢትዮጵያኖች እኩል የሆነ ድምፅ እኩል የመምረጥ መሪዎቻችን በእጃችን የምንመርጥበት እድል የአጎናጸፌ ፓርቲ ነው ብለን ነው የምንወስደው ማለት ነው። ለውጡ ታዲያ አሁን ላይ ያን ቀይሮ ሁሉም እኩል ተሳታፊ መሆን እንዲችሉ ማድረጉ በሀገሪቱ የለውጥ እንቅስቃሴዎች ላይም የራሳቸውን ድርሻ ለመጫወት አስችሏቸዋል። ከለውጡ በኋላ በርካታ ብዙ ስኬቶች አይተናል። በተለይም አንዱም ከአሁን በፊት አጋር የሚባሉ የነበሩ ክልሎች እና ከሀገር የፖለቲካ ተሳትፎ ወደ ጎን ተገፍተው የነበሩ ሕዝቦች ወደ ላይ የመጡበት በብልጽግና ፓርቲ ዘመን ትክክለኛ ፌዴራሊዝም የተተገበረበት በሁሉም አካባቢዎች ስንዘዋወር በስራ ምክንያት ከፍተኛ የሆነ ለውጥ በተለይም ከአሁን በፊት አጋር ተብሎ በተገፉ ክልሎች አካባቢ ያየንበት በርካታ ጥሩ ስራዎች ተሰርቷል። በሀገሪቱ ላይ እንግዲህ የፋይናንስ ቢሮውን እየመራ ነው ያለነው በሶማሌ ብሔር ነው። የብልጽግና ፓርቲ ምክትል ፕሬዚዳንት እስከ መድረስ ደረጃ የማዕከሉ ጽህፈት ቤት ኃላፊ እና የተለያዩ መስሪያ ቤቶች ላይ በምክትልም በዳይሬክቶሬትም በተለያዩ ቦታዎች ላይ የሶማሌ ክልል ቁጭ ብሎ ወጣቶች ሀገሪቷን፣ ለሀገሪቷ እድገት፣ ለኢኮኖሚ እድገት፣ ለጸጥታ እድገት፣ ለፖለቲካ መረጋጋት አስተዋጽኦአቸውን እየሰጡ ነው ያሉት። ለውጡ ጠባብ የነበረውን የፖለቲካ ምህዳር ማስፋት ብቻ ሳይሆን ፍትሐዊ የሀብት ክፍፍል፣ የልማት ተደራሽነትና የመልማት አቅምን ተጠቅሞ ለሀገር ድርሻን መጫወት እንዲቻል ያደረገም ነው። ለዚህ የሶማሌ ክልል አሁን የልማት ሁኔታ ያለበትን ደረጃ ማየት በቂ ነው። ዛሬ የሶማሌ ክልል ለዓመታት መልማት እየቻለ ተቀምጦ የነበረው ሰፊ መሬት በሰብል የተሸፈነበት፣ በእርባታ ሲተዳደር የነበረው የማህበረሰብ ክፍልም አርሶ አደር ሆኖ ማምረት የቻለበት ሁኔታ የለውጡን ውጤት የሚያሳይ ነው። በክልሉ የነበረው መሬትም ሆነ ሲፈስ የቆየው ወንዝ ከለውጡ በፊትም የነበረ ነው። ይሁንና ውሃው ከመሬት ጋር ተገናኝቶ ፍሬ ማፍራት የተቻለው ከዓመታት ወዲህ ነው።